በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። አሥርቱ ቃላተ ኦሪት፣ አንደኛ ፈጣሪህን እግዚአብሔርን ውደድ። ፈጣሪን መውደድ የሚወዱት ሰው ከልብ እንዳይረሳ እግዚአብሔርንም ከልብ አለመርሳት ነው። እግዚአብሔር የሚወደውን ስራ መስራት ነው። እግዚአብሔር የሚወደውን ስራ ጸሎት፣ ስግደት፣ ምጽዋት። በንሳ ማልቀስ እንደሚገባ ሆኖ ስጋው ደሙን መቀበል ነው። ሁለተኛ በሐሰት አትማል። በእውነትስ እንኳ ቢሆን መሐላውን በገንዘብ መዋጀት ምንጊዜም ሰይጣን አገብሮት አይደለም። ባላጋራው እምቢ ቢለውስ ቢሉ መጽሐፍ መጽሐፉ ለሁሉም ነው እንጂ ላንድ አይደለምና ይማል ከወደደው መሐላ በራሱ ላይ ይሆናል። ሶስተኛ ሰንበትን አክብር። ሰንበትን አክብር ማለት እሁድና ቅዳሜን በሚገባ ጠንቅቆ ማክበር ነው። ማክበርም ከእርሻ ከቁፋሮ ከጽህፈት ከድጉሰት ውሃ ከመቅዳት እንጨት ከመስበር ብቻ አይደለም፣ ከሐሰት ከዝሙት ከስርቆት ከሐሜትም መከልከል ነው እንጂ። እንዲህም ማለቴ በሌላው ቀን ሐሰት ይነገር ይሰረቅ፣ ሰው ይማ ማለት አይደለም። ሰው ማማትም ላይጠግብ ላይወፍር የሰው ስጋ መብላት የሰው ደም መጠጣት ነውና ከዚህ ሁሉ መጠንቀቅ ነው። አራተኛ፣ እናትና አባትን አክብር። እናትና አባትን እንደ ፈጣሪ አድርገህ አክብራቸው በጉልበትም እርዳቸው፣ ማለት ዋጋቸውን ክፈላቸው ማለት ነው። ቀድሞ አንተን በህፃንነትህ ፍትፍት ሲያሳይህ ወደ እሳት ወተት ሲያሳይህ ወደ ስለት ስትሄድ አፈርና እህል ሳትለይ አንድ አድርገህ ስትበላ እየለዩ በማሩ በወተቱ በጡቱ በፍትፍቱ ጠብቀው ጠንቅቀው አሳድገውሃልና የዚያ ዋጋ በእግዚአብሔር ዘንድ እንዳይቀርብህ ይትሌቃ ሀጥ ወኢፈዳዴ ተብሎ በዳዊት ቃል የተነገረው እንዳይደርስብህ። አምስተኛ የሰው ሴት አትድፈር። አንድ ወንድ ከአንድ ሴት ካለው አትለፍ። በወዲህም ዓለም ለሚገኘው ብዕለ ሥጋ በወዲያኛው ዓለም ለሚገኘው ብዕለ ነፍስ ማሳጠሪያ መቁረጫ ዝሙት ነውና። ስድስተኛ አትግደል፣ የሰውን ነፍስ አትግደል፣ የሰውን ደም አታፍስስ። ነፍስ መግደልም ብቻ ጦር መወርወር፣ ጠጠር ጥሎ አይደለም። ያልሆነውን ሆነ የሆነውን አልሆነም ብሎ ነገር መስራት ይህን የመሰለ ሁሉ ማድረግ ነፍስ መግደል ነውና ከእንደዚህ ተጠንቀቁ። ሰባተኛ፣ አትስረቅ የሰውን ገንዘብ አትስረቅ ማለት ስርቆትም ጨርቅ፣ ወርቅ፣ ብር፣ እህል ብቻ አይደለም። ነገር ምስጢር ማውጣት ስርቆት ነውና ያለ ሕግ ያለ ስርዓት አትሰስን ማለት ከሕግህም ቢሆን በዓላት፣ አጽዋማት፣ ህረስ ትክት አሉና፣ ስለዚህ ያለ ስርዓት አለ የሰው ገንዘብ ሰርቄ ቀጥፌ እከብራለሁ አትበል። አንድም ሰርቀ ቀጥፈው የከበሩ ሰዎችም አይተህ አትሳሳ። ስምንተኛ በሐሰታት መስክር። ሐሰት ማለት እውነቱን ትቶ ሐሰቱን መናገር፣ በሐሰት መፍረድ፣ ሐሰት ተናግሮ ነፍስን መግደል ነው። ጸላእቱ ስለ ክርስቶስ ሐሶ ወሐሰት ርእሰ አመፃ ብሎ ዳዊትን ያህል ደግ ነቢይ እንደመሰከረ ግንብ ኖራ በመሰረት እንዲጸና ለኃጢአትም ሁሉ መሰረት ሐሰት ነውና። ዘጠነኛ፣ ባለንጀራህን ወንድምህን እንደ ሰውነት አድርገው ደደው እወደዋለሁም ብቻ ማለት አካሌ ወድጀዋለሁ ማለት አይደለም። እንደ ራበው ይርበኛል፣ እንደ ጠማው ይጠማኛል፣ እንደ በረደው ይበርደኛል ብሎ ለስጋው ይህንን ማሰብ ነው። ይህ ሀላፊ ነው። ለነፍስ ግን የማይገባ ስራ ሲሰራ አይቶ ወንድሜ እንዲህ ያለውን ስራ ሙተ ወደማታርፍበት ዓለም ይወስድሃል ብሎ መክሮ አስተምሮ በህግ በስራ አስጸንቶ እንዲሮን ማድረግ ነው። አስረኛ የሰው ያደራ ገንዘብ አትመልከት። ዓይንማ ይከለከላል ቢሉ አይቶ ይህንን ልውሰድበት አልስረቀዋለ ማለት ነው። አንድን በቁሙ ከሰው ከአደራ ገንዘብ አትስረቅ ማለት ነው። አሥርቱ ቃላተ ኦሪት የተባሉት እኒህ ናቸው። ከእኒህ አንዱ ቢፈርስ ዘጠኙን እንዳፈረሰው ሁሉ ይፈረድበታል እንጂ ዘጠኙን ጠብቂያለሁ ብሎ አንዱን ካፈረሰ አይድንም። አሁንም አንድ ባለጸጋ አስር ደጅ ያለው ቤት ይሰራል። ዘጠኙን አጥብቆ ዘግቶ፣ አንዱን ዘግቶ ሳይዘጋው ከቀረ ባዶን ደጃፍ የገባው ከማጀት የተቀበረውን ከቆጥ የተሰቀለውንም ዘርፎ የባለቤቱ ቸብቸቦውን ቆርጦ ይሄዳል እንጂ የዘጠኙን መዘጋት እንዳያድኖ። ሕግም እንዲህ ነው። ከአስሩ ቃላት አንዱን ካፈረሰ ባፈረሰው ይፈረድበታል እንጂ የቀሩት አያድኖትም። ዳዊት ስምንቱን ጠብቆ ሁለቱን ኢትቅትልንና ኢትዘሙን ቢያፈርስ በሁለቱ እንደተፈረደበት ስምንቱ እንዳላዳኑት፣ ይህንን ህይወት ሳለች ጠንቅቆ መጠበቅ ነው። ነፍስ ከሥጋዋ ከተለየች በኋላ ይህንን ቢጠብቁ የዋጋ ይህንን ባይጠብቁም የፍዳ ምርትን ማፈስ ነው እንጂ ተመልሶ ህይወትን አግኝቶ የሚጠብቁት አይደለምና። ስድስቱ ቃላተ ወንጌል አንደኛ፣ አትግደል። ቀድሞ በኦሪት ነፍስ የገደለ የሞት ፍርድ ይፈረድበታል ተብሎ ነበር። ዛሬ ግን ጌታ በወንጌል ባለንጀራውንስ እንኳ በከንቱ የሚያሳዝን ሰው በወዲያኛው ዓለም በአደባባይ በወዲያኛውም ዓለም በገሃነ መሳት ይፈረድበታል ብሎ እንዲፈረድበት በእውነት እነግራችኋለሁ አለ። አንድም በከንቱ መፍቀሪ ያነ ማአት ጨምረውታል ይላሉ። ዝ ወርቅ ወዝ ንዋይ ዘይኣይ የያዶውን ሀጌ ወለዘፈቀድኮ ዘፈቀድኩ እሆ ብለው መፍቀረ ያነንዋይ እንደ ጨመሩበት አንድም በከንቱ አለ ቦ መዓት ዘበርት እንዲል የሚገባ ቁጣ አለና ሕፃናት አንማርም አሉ። የተማሩትን ገደፉ። መናፍቃንን በጉባኤ ሰለጠኑ። ሃይማኖት ትምህርትም ጠፋ። ክህደት ድንቁርና ሰፋ ሕግ ፈረሰ በዓል ተሻረ ብሎ መቆጣት ይገባል። ያለዚህ ግን መቆጣት አይገባምና ስለዚህ ዘያም እህዋሁ በከንቱ አለ። ሁለተኛ አታመንዝር የማቴዎስ ወንጌል ምዕራፍ አምስት ከቁጥር 27 ቀድሞ በኦሪት የሰሰነው ሁሉ በአደባባይ ሀጥ ተብሎ ይፈረድበታል አለ። ምነዋ አይንማ ይከለከላል? ቢሉ አርቆ እንደማጠር ማጠር እንደ ሽምብራ አጥር ይሉታል። አሁን ገበሬ ሽምብራውን ዘርቶ አላፊ አግዳሚ እንጁን ሰዶ ነቅሎ እንዳይበላበት አርቆ ገዝሞ መሬቱን ያጥራል። ያም የሚያፈራው ያየዋል እንጂ በእጁ አያገኘውም። ከራቀም ዘንድ በልቦናውም አያስበውም። እንደዚህም ሁሉ ፈተናዋ ያለውን ይሻል አይቶ ይህችን ሴት ያገኛት ብሎ የተመኘ በዚህ ዓለም በአደባባይ በወዲያኛው ዓለም በገሃነመ እሳት ይፈረድበታል። ሶስተኛ አትፍታ። ቀድሞ በኦሪት ሚስቱን የሚፈታ ሰው ሁሉ የምትፈታበትን ነውር የሚናገር ደብዳቤ ጽፎ ሰጥቶ ይፍታት ተብሎ ነበር። ዛሬ ግን ጌታ በወንጌል በላዩ ላይ ሳትሰስንበት ሰነፈች ደረቀች ብሎ ሚስቱን የሚፈታ ሰው ሁሉ ሀጥ ተብሎ በዚህ አለም በአደባባይ በወዲያኛው አለም በገሀነን ሳት ይፈረድበታል ብዬ እንዲፈረድበት በእውነት እነግራችኋለሁ አራተኛ አትማሉ ቀድሞ በኦሪት በስመ እግዚአብሔር እንጂ በስመ ጣዖት በእውነት እንጂ ሀሰት አትማሉ ተብሎ ነበር ዛሬ ግን ጌታ በወንጌል ፈጽማችሁ አትማሉ አለ። ባላጋራ ኦምቢ ቢለውሳ ቢሉ መሐላውን በገንዘብ የዋጀው ገንዘብ ሲያጣሳ ቢሉ ወንጌል መጻፏ ላንድ ብቻ ነው ብሎ ይማል። መሐላው በማዩ ላይ ይሆናል። አምስተኛ ክፉን በክፉ አትቃወም። ቀድሞ በኦሪት ዓይን ቢፈስ ዓይን ይፍሰስ፣ ጥርስ ቢረግፍ ጥርስ ይርገፍ፣ ቢመታህ ምታው ቢሰድብህ ስደበው ተብሎ ተነግሮ ነበር። ዛሬ ግን ጌታ በወንጌል ክፉውን ግብር በክፉ ግብር አታጥፉት፣ ክፉውንም ሰው በክፉ ነገር ድል አትንሱት። ቀኝ ፊታችሁን ቢመታችሁ ግራ ፊታችሁን ጨምራችሁ ስጡት። መጎናጸፊያችሁን ቢገፏችሁ ቀሚሳችሁን ጨምራችሁ ስጡ። አንድ ባህታዊ በዘመኑ ስምንት ወንበዴዎች ሲመሽ መጥተው የመሸብን የእግዚአብሔር እንግዳ አሳድረን አሉት። እርሱም እግራቸውን አጥቦ እሳቱን አንድዶ ምንጣፍ አንጥፎ አግብቶ አስቀመጣቸው። ኋላ እርሱን አስረው ደብድበው ገንዘቡን ዘርፈው ፈተውት ሄዱ። እርሱ ከሄዱ በኋላ ከእቃ ቤት ቢገባ አንዲት ቀሚስ ቀርታ አገኛት። ያችን ይዞ እየሮጠ ተከትሎ ሄዶ ወንድሞች፣ ይች ቀርታችኋለች ለአንድ ነገር ተሆናችሁ ብሎ ሰጥቷቸዋል። እነርሱ ይህንን ሰው እንዲህ ማድረጉ ይበልጥ ክብር እንዳለ ቢያውቅ ነው ብለው አባታችን አመንኩሰን አሉት። አመነኮሳቸው በዚያው ወደ ግብረ አለም ሳይመለሱ ቀርተዋል። ቢረግሟችሁ ቢሰድቧችሁ መርቋቸው፣ ቢያዋረዷችሁ አክብሯቸው። ስድስተኛ ጠላቶቻችሁን ውደዱ። ቀድሞ በኦሪት ወዳጆቻችሁን ውደዱ፣ ጠላቶቻችሁን ጥሉ ተብሎ ተነግሮ ነበር። ዛሬ ግን ጌታ በወንጌል ጠላቶቻችሁን ውደዱ አለ። ወዳጆቻችሁን ውደዱስ ይሁን ጠላቶቻችሁን ጥሎ የሚል ከኦሪት ምንባብ አለ ቢሉ አጸፋውን ሲያይ፣ ወዳጆቻችሁን ውደዱ ማለት ጠላቶቻችሁን ጥሉ ማለት ነውና፣ አንድም ተጻረሮሙ ለሜዶናውያን ወኢትርሶ ለአማሌቅ ያለውን እንዲህ የበደላቸውን ሁሉ ይቅር በሉ ጠላቶቻችሁን ቢቸገሩ ስጧቸው፣ አበድሯቸው። እነሱ ቢያማቹ ቢጠሏቸው፣ አመስግኗቸው፣ ውደዷቸው በክፉ ቀን እገሌ ወዳጄ እገሌ ጠላቴ ሳይሉ በዓይነት ማበደር ስለ መጽዋት ቁጥር ነውና፣ እንደ ዮሐንስ ማሪ እሱ የተቸገረ ሰው ሁሉ መጥቶ አበድረኛ ያለው እንደሆነ እገሌ ጠላቴ እገሌ ወዳጅ ሳይል እቃ ቤቱን ከፍቶ የወደዳችሁትን ውሰዱ ይል ነበር። ኋላም ቢሰጡት ይቀበል ነበር። ባይሰጡት ግን ዳኛ አውጥቶ ዘግቶ አቅንቶ ስጡ ብሎ አይዝም ነበር። አስርቱ ቃላተ ኦሪት፣ ስድስቱ ቃላተ ወንጌል የተባሉ ከአዲሳት ከብሎያት የተውጣጡ ቢጠብቋቸው ዋጋ ቢያፈርሷቸው ፍዳ የሚያመጡ እኒህ ናቸው። ከሁሉም አስቀድሞ ይህንን በጥንቃቄ መጠበቅ ነው። ከዚህ በኋላ ምግባር ሃይማኖት፣ ጸሎት ቢይዙት ይጸናል፣ ቢጀምሩት ይፈጸማል። ነገር ግን እንዲህ ሳይጠብቁ ሲበሉ ሲጠጡ ሲለብሱ ሲታጠቁ ሲሾሙ ሲሸለሙ ሲከብሩ ቢኖሩ ይህ በዚህ ዓለም ይቀራል። በማያልፈው ዓለም የፍዳን የመከራን ምርት ተንበርክኮ ማፈስ ይመጣል። ይህም ፍዳ የማያልቅ ነው። የነቢያት የሐዋርያት የሊቃውንት አምላክ ወይ ወዳጅ ሁለት ተማርያምን ከመከራ ስጋ ከመከራ ነፍስ ጠብቀኝ፣ ለዘላለሙ አሜን። ወስባት ለእግዚአብሔር።